ደስ ይላል። በጣም ተክቢር ያ ጀማአ ተክቢር። ኢብሮ ጀዛከላህ፣ ኢምራንም፣ ሳላህም፣ አህመድም ከአህመድ ጀምሮ ሁሉንም መስሚዝንም ሳምቻችኋለሁ። በጣም ደስ የሚል ነገር ነበር፣ ስታቀርቡ የነበራችሁት የተከታተልኩ ነበር፣ ከታችኛ ማለት ነው። ጀዛኩም ለው ኸይረን። በተለይ ኢብሮ አሪፍ ፕሮግራም ነበረ። በአጭሩ ስጠቀልለው ዳሪ እንዴት ነሽ? አልሐምዱሊላህ ያው አትተኝ ባልኩሽ መሰረት ላለመተኛ ተወስነሽ መጣሽ ማለት ነው። ማሻአላህ ደስ ይላል ደስ ይላል። እሺ ሁለት ጥያቄዎች ልጠይቅሽ እና ከዛ በኋላ ወደ ሻህዳው እንገባለን። ዳሪያ ለመስለም ያስገደደች ሰው አለ? ድምጽሽ ታፍኗል። እሺ ሁለተኛው ጥያቄ፣ በራስሽ ፍቃድ በቂ ምክንያት የሚሆን አግኝ ቻለው እና ለመስለም በቁ ነኝ ብለሽ ታስበያለሽ? በራስሽ ፍቃድ ነው? አዎ በራሴ ፍቃድ ነው። መርሃባ። እሺ፣ አሁን እኔ የምለውን ተከትለሽ አብረሽ በይ። እሺ። እሺ። አሽሃዱ፣ አሽሃዱ፣ አላ ኢላሀ፣ አላ ኢላሀ ኢላላህ አሽሃዱ አና ሙሐመደን መ አብዱሁ ወረሱሉ። ተክቢር አላሁ አክበር። ተክቢር አላሁ አክበር። አሁን የተናገርሽው የምስክርነት ቃል ይባላል። በአማርኛ ሲተረቁም ከአላህ በስተቀር በሀቅ የሚመለክ አምላክ የለም። ነቢዩ መሐመድም ሰለላሁ አለይሂ ወሰለም የአላህ ባሪያና ና መልእክተኛ ናቸው የሚል የምስክርነት ቃል ነው የሰጠሽው። ያጀማ ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። ከዛሬ ጀምሮ ልክ እንደተወለደ ህፃን ልጅ ንጹሕ ነች። ከዚህ በኋላ ያለፈው ምንም አይነት ወንጀል ሰርተሽም ቢሆን ምንም አይነት ወንጀል ከዛሬዋ ጊዜ ጀምሮ አልተያዘብሽም፣ ወይም ደግሞ የነበረው በሙሉ ተሰርዞልሻል ማለት ነው። ገና እንደተወለደ ህፃን ልጅ ነች። እንኳን ደስ አለሽ። ከዚህ በኋላ ምንም ያስጨንቅሽ ነገር የለም። በዚህ ሰዓት የትም ብንሄድ በህይወት ባትቆይ ምናምን በቂ የሆነ ነገር ይዘሻል። አንቺ ገና እንደተወለደ ልጅ ነሽ። እኛ እኛ በጣም ትንሽ ቆየን፣ ኃጢአት ላይ ምናምን ብዙ ነገር ላይ ወድቀናል። አንቺ እዚህ ካለ ነው ከአንድ ሺህ አምስት መቶ ምናምን ሰዎች በላይ ንጹህ ሴት፣ ብቸኛዋ ሴት አንቺ ነሽ። አሁን በዚህ ሰዓት ማለት ነው፣ በዚህ ታይም ላይ እና በጣም ደስ ሊልሽ ይገባል። ኢብሮ ኢምራን ምናምን ቀጥሉ፣ ማሻላ ቀጥልሽ

እንኳን ወደ እስልምና በሰላም መጣሽ እህቴም በፊትም ባለ ስብ እና የተወዳጅ ሴት ነበርሽ፣ እና አሁንም ትክክለኛውን መንገድ በመምጣትሽ ደስ ብሎኛል። ስላቪ በመጣ ናቸው ወራት ሞስት አብረን መተናል። ቃላት የለኝም። አላሁ አክበር። ኦኬኒ ልናገር ዳሪያ ማሻላ በጣም ወላሂ ደስ ብሎኛል። አልሐምዱሊላህ ረቢልዓለሚን በዚህ በተከበረ ወር ላይ እስልምና መቀበለች ደግሞ ሌላ ልዩ የሚያደርገው ነገር ነው። እና በተለይ በቃ ማሻላ ኢማኖች በሚጨምሩበት ልቦች በሚረጥቡበት ወር ላይ በቁርአን ወር ላይ መስለምሽ ከሁሉም ለየት ያደርገዋል። አልሐምዱሊላህ ረቢልዓለሚን

አርካን ዲ ስላም ምናምን ያው ብዙ ሰዎች ወንድምና እህቶችም ስላሉ አሁን ብዙ መዘርዘር አያስፈልገውም። ወንድሞች ቀጥሉ እንሻላ። በጣም ደስ ብሎኛል። አላሁ አክበር ትልቅ ነው። እህታችን ዳሪያ እንኳን አላህ ስብሃነ ወተዓላ ወደ ዲነል ኢስላም አመጣሽ። እስልምናን መቀበል ብቻ ሳይሆን በዚህ ወር በተከበረው በእስልምና እንግዲህ እጅግ ክቡር ወር በሚባለው በሻህሩ ረመዳን ጆይን ስላረግሽን፣ እንዲሁ ደግሞ ወደ ነቢያት እምነት፣ ሃይማኖት ወደ ኢየሱስ አምላክ ስለመጣሽ እጅግ አድርገን እጅግ ደስ ብሎናል። አላህ ስብሃነ ወተዓላ ለአንቺም ለሁላችንም፣ ለሚያዳምጡ ክርስቲያኖች፣ እዚህ ውስጥ ክርስቲያኖች አሉ እና ለእነሱም ደግሞ አላህ ሂዳያን ይሰጣቸው፣ ዱአ እናደርግላቸዋለን። ስለዚህ ያው እንግዲህ ከዚህ በኋላ ከአንቺ የሚጠበቁ በጣም ብዙ ነገራቶች አሉ። አንድ ሰው ሙስሊም ሲሆን እጅግ መበርታት አለበት። ዲኑ ላይ ንባቦች ያስፈልጋሉ፣ ኢባዳዎች ማድረግ አለበት። እና አላህ እነዚያን ነገራቶች ችግር ያድርግልሽ አላህ ይጨምርልሽ። አላህ ደግሞ በዚሁ ላይ ያጽናን። ዋናው ፍጻሜ ነው ዋናው መጨረሻችን ነው እና አላህ በዚሁ እንዳማረብን ወደ ራሱ ይውሰደን እና ላንቺ በጣም ደስ ብሎኛል እና ይህንን ለመናገር ያህል ነው። እሺ ይምራን። ቀጥል ይ ጀዛከላህ። መጀመሪያ በተክቢል ጀመል አላሁ አክበር አላሁ አክበር ስመ አላሁ አክበር። ለሃያሉ ጌታ ለአላሁ ስብሓን ወተዓላ ምስጋና ይገባው። አልሐምዱሊላሂ ለዚ አንቀዘክ ሚና አንቺ ጌታ ምስጋና ይገባው። ባይዘቢ አሁን በጣም በጣም ሙስሊሞች ደስተኛ መሆን አለባቸው። ለምን ነቢያችን ምን አሉ? አላህ አንድ ሰው አንድ ሰው በእኛ አሁን እዚህ ጋር እንግዲህ ዳሪያ ብዙ ጊዜ ታዳመጣለች። አላህ በእኛ እዚህ ጋር ሙስሊሞች ባለነው ማለት ነው ሰምቶ አንድ ሰው ከሰለመ

ከዛ ሰት በእነርሱ ላይ በምንነበብላቸው ጊዜ ስለ እስልምና ሲነገራቸው በእርሱ ያምናሉ፣ ስለ እስልምና ይቀበላሉ። አለ እርሱ ከጌታችን የሆነ እውነተኛ ነው፣ እኛ ከእርሱ በፊት ሙስሊሞች ነበርን ይላሉ። እነዚያ በመታገሳቸው ዋጋቸውን ሁለት ጊዜ ይሰጣሉ። አለ ክፉውን ነገር በበጎ መግባት ይገፈትራሉ፣ ከሰጠናቸው ሲሳይ ይለግሳሉ። አለ አሪፍ አይደለ? ስለዚህ አንቺ ሁለት አጅር ነው ያለሽ። እንግዲህ ክርስቲያን ነበርሽን አስቀድሞ ከክርስትና እንግዲህ ክርስትና እንግዲህ እየሱስ በእየሱስ ነው የምታኝው። ወደ እስልምና ስመጭ እየሱስ ነው እየሱስ አተረፍሽ። እስልምና አለብሽ ያው ፈተና ምክንያቱ ያገኘሽው ሰው በሙሉ ማስተማር አለብሽ። ለምን እኛ ሙስሊሞች ከሊፈቱ ላ በምድር ላይ የአላህ ምትኮች ስለዚህ፣ ለሰዎች ማስተማር አለብን፣ ከጨለማ እንዲወጡ ማድረግ አለብን። አንቺ ቤተሰቦችሽ የምትወጃቸው ከሆነ በዚህ ከሞቱ ነገር ነገር

ጠያቂ ነበረች። ብዙ ጥያቄ እኔንም ታስጨንቀኝ ነበር፣ በውስጥ ራሱ አደገኛ አደገኛ ጥያቄ። ጎበዝ ናት፣ ማሻአላህ፣ ጠያቂ ነበረች። ያው የድህነት ነገር ነበር የምትጠይቀው። ጥሩ የሆኑ ጥያቄዎች ስለጠየቀች ያው አላህ ሱብሐነሁ ወተዓላ ወየህዲ መን ዩኒብ ለፈላጊ ደግሞ አላህ ሱብሐነሁ ወተዓላ ይመራዋል። ና አልሐምዱሊላህ አላህ ሱብሐነሁ ወተዓላ መርቷታል። እንዲህ ረመዳንን አብረን እንጾማለን ያልኳቸው እህቶች ነበሩና አይ ቲንክ አንቺ የመጨረሻ ሞላችሁ መሰለኝ። አይ ቲንክ እኔ ያስብኳችሁ ረመዳንን አብረን እንጾማለን ብዬ ያያስኳቸው ልጆች ነበሩ። አልሐምዲላ አንቺም ሰለምሽ፣ ሌሎቹ ከረመዳን በፊት እራሱ ሰልመዋልና አልሐምዲላ እንኳን በሰላም መጣሽ። ከታች በጣም ስም አውጥቶላት እየተባለ ነበርና ወንድ ብትሆን የረመዳን ይመች ነበር። ረመዳን በሴት ቨርዥን ሲያም ነው መሰለኝ እንደዛ በቃ። ቀጥሉ። አላበዛሰት አህመድ ቀጥል። አፎ እኔ አንድ ቀን ነው ጃ ቤት መስተር ጥያቄ ስተቃየወት ጥሩ ጥሩ ጥያቄ ትጠይቃለች። ደግሞ የሆነ ቋሚ ማለት ነው አንኳር አንኳር የሆነ የሚጠቅም ሰምታችሁ። አዎ፣ አይ፣ አዎ እንደዚህ ነው ሲብራራ ራሱ ጠቃሚ የሆነ ጥያቄ አለ። እንደዚህ አይነት ጥያቄ ነው። ጃጋ ስጠይቅ ያየኋት ከዛ በኋላ አዲስ ቤት ነው ባለፈው ያየኋት። አዲስ በቃ መረጪ በቃ ስለ እስልምናን በቃ በቃ ጊዜ እንደዚህ አይነት ሀሳብ ማለት በቃ ጊዜ እንደሌለ ሀሳብ እንደ አይነት ሀሳብ ጊዜ በእጇ እንዳልሆነ ሀሳብ ስነግራት ምናምን ሰምነው እዛ ብዙ ጊዜ በቃ እንደቆየች እንዲህ በጥያቄ ላይ ምናምን አስተዋልኩኝ። እና አሁን ዛሬ በቃ ሶስተኛ ቀን ያየኋት ዛሬ እሱ ምንድነው በቃ ላይ የእስልምናን ታችን ስም ሆኗ እና ማሻአላህ በጣም ነው የሚገርመው። አልሐምዱሊላህ ደግሞ በዚህ ዓመት በተለይ ደግሞ ጃቢር አዲስ ብዙ ሌሎች መቶ ወንድሞች አሉ እና ማለት በጣም በቅርብ ጊዜ ውስጥ ላ ኢላሃ ኢላ ላህ የሚለውን ነገር ይዘው አብረው ሆነ። ከዛ በኋላ ማለት ማስቆጥሮትን በጣም ብዙ ሰው ወደ እስልምና እየመጡ የነበሩ ማለት ሰሀቦችም እንዲህ ነበር ሲያደርገው የነበረው ቁርአን ወዶ ሳይጨርስ አቡበከር ስዲክ ከሰለመ በኋላ አሸር ሙበሽር የሚባሉ ምድር ላይ ሆነው ጀነት የሚገቡ ሰዎችን ጀነት እንደሚገቡ የተናገረላቸው አራት ሰዎችን ይዘው መጥቷል፣ አለ ያሳያቸው። ከአስሩ አራቱን ይዘ የመጣው እሱ ነው። ያኔ ቁራን ወርዶ አላለቀም ነበር እና እንደ ሰለመ ማለት ነው። እና በእነሱ ውስጥ ነው ማለት በስራችን ላይ ታክሎልና ብዙ ነገር አላህ እያገዝን ነው። ለስራችን ብቻ አይደለም እና እህታችንም ዳሪያ አላህ ያጽናሽ። ከከማን በፒኪ እንደነገርሽ ከማን እዚህ ካሉት ከአንድ ሺ ሶስት መቶ ከሁሉም ማለት ንጹህ ውሃ አንቺ ነሽ። እና ያ ነው ያለው ነገር።